የተባረከች የበረካ ሌሊት እንደሆነች ቁርአኑ ነግሮናልና፣ ለይለተል ቀድርን እንግዲህ አላህ ሱብሓነሁ ወተዓላ ድብቅ አድርጓታል። የተወሰነ ፍንጭ ተሰጥቶናል። በሀዲስ ላይ እንደተገለጸው በተለይ በነጠላ ሌሊቶች ላይ እንድንፈልጋት በነቢዩ ሰለላሁ ዓለይሂ ወሰለም ታዘናል። በነገራችን ላይ ለይለተል ቀድርን አላህ ሱብሓነሁ ወተዓላ ለዚህ ኡመት የሰጠው ትልቅ ስጦታ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያለፉ ህዝቦችን፣ ታሪካቸውን፣ ዝናቸውን ሲያዩ ሰማንያ ዓመት ጂሃድ ፊ ሰቢሊላህ ወጥተው ብዙ የታገሉ ሰዎችን ታሪክ ሲሰሙ ያለፉ ህዝቦች እድሜያቸው ረጃጅም ነበርና የኡመታቸውን እድሜ ሲያዩ ከስልሳ እስከ ሰባ ነውና ኔ መቶች እንዲህ አይነት ዝና የት ያገኙታል? ሲሉ አላህ ለዚያ ማካካሻ ማለት ነው የነቢዩን ሰለላሁ ዓለይሂ ወሰለምን እምባ ማበሻ አድርጎ ነው ይህንን ሌሊት ለነቢያችን የሰጣቸው ተብሏል። ለይለቱል ቀድር እንግዲህ እቺ ሌሊት ነቢያችን ሰለላሁ ዓለይሂ ወሰለም በነጠላ ቁጥሮች ላይ ፈልጓት ብለው ያዘዙበት ሀዲሶች አሉ። ኡባደት ኢብኑ ሳሚት ነቢያችን ሰለላሁ ዐለይሂ ወሰለም ስለ ለይለተ ቀድር ንገረን ብለን ስንጠይቃቸው ጊዜ ምን አሉ? ነቢያችን እሷ በረመዳን ውስጥ ነው ያለችው፣ አሽረል አዋኺር የመጨረሻው 10 ላይ ፈልጉ። እሷ በዊትር ሌሊት ውስጥ ነው ያለችው፣ በ21፣ በ23፣ በ25 እንደዚሁም ደግሞ በ27 ፈልጓት፣ ወይም በ29 ተብለዋል። በእንደዚህ አይነት መልኩ እሷን መንቃመ ለይለተልቀድር ኢማንን ወሕቲሳብን አላህ አሳክቶለት ለይለተልቀድርን በትክክል ከአላህ ዘንድ የተደነገገች ለሙእሚኖች የተሰጠች ትልቅ ስጦታ ለዚህ ውመት መሆኗን አምኖባት ከአላህ አጅር ፈልጎ ሌሊቱን የቆመ ሰው ያለፈው የመጪውም ወንጀሉ በሙሉ ይማራል የሚል እንዲህ አይነት አህዲሶች አሉ ከነቢያችን ሰለላሁ ዐለይሂ ወሰለም የመጣ እቺ ሌሊት እንግዲህ ሰዎች ከአላህ ሱብሓነሁ ወተዓላ ጋር ግንኙነታቸውን የበለጠ የሚጨምሩባት ሌሊት ናት። እቺ ሌሊት ቁርአን ለመጀመሪያ ጊዜ በነቢዩ ሰለ ላሁ ዐለይሂ ወሰለም ላይ የወረደው በሌይለተል ቀድር ነው። በረመዳን ውስጥ በእለተ ሰኞ ሊነጋበት ማለት ነው። ሰኞ ሊነጋበት ረመዳን ውስጥ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አሽረ ለአዋኪር ላይ ነው ቁርአን የወረደው ብዙ ዑለማዎች። ሀያ አንደኛው ነው ያሉ አሉ። ሀያ ሶስተኛው ነው የተለያየ። ቀኗ ስፔሲፊክ አልታወቀችም። ግን ወደኋላ ሄደን ስንቆጥረው ወደ ሀያ ሶስተኛው አካባቢ ገደማ ይሆናል ብለው በአዱል ኡለማ ያስቀመጣሉ። እቺ ሌሊት እንግዲህ የሰላም ሌሊት ናት። መላይካዎች ቅድም እንዳነሳ ነው ወደ ምድር በረከት ረህመትን ይዘው የሚወርዱባት ነው። ለይለቱል ቀድር እንግዲህ ብርሃናማ ሌሊት ናት። የተከበረችና ትልቅ ምንዳ ያለባት ሌሊት ናት። አንድ ወቅት ላይ ነቢያችን ሰለላሁ አለይሂ ወሰለም ለይለቱል ቀድርን በትክክል ሌሊቷን አውቀዋት ነበረ ሊናገሩ መጡና ከዛ በኋላ አላህ በመሃል አስረሳቸው። ያስረሳቸው እንግዲህ የሆነ አላህ የራሱ የሆነ የሚፈልገው ሚስጥር አለ ማለት ነው። እሱም ምንድን ነው? ዑለማዎች ሚስጥሩ ለምንድን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ሌሊቷን ቢናገሩ ኖሮ እኮ እኛም በቁርጥ አውቀናት እንገላገላት ነበረ፣ እና ያቺን ሌሊት በቃ አጥምደን እንይዝ ነበረ የሚል ሀሳብ ብዙ ሰዎች ጋር ተፈጥሯል። እንዲህ የሚሉም ሰዎች ነበሩና አላህ ሰዎች በኢባዳ የበለጠ እንዲበረቱ በኢባዳ አሽረል አዋኺር ላይ በደንብ በዱአ ወጥረው እንዲይዙ ነው። አላህ ያችን ሌሊት እያጠፋት ይላሉ። ከነቢዩ ሰለላሁ ዐለይሂ ወሰለም ላይ ያችን ሌሊት ብቻ ወጥረው እንዳይዙና አሽረ ለዋኪርን በተለይ ሙሉውን እንዲጠቀሙበት ካልሆነ ደግሞ ነጠላ ቁጥሮችን አምስቱ ሌሊቶች በደንብ ኢባዳ እንዲያደርጉበት ሲባል ነው። ቡኻሪ በዘገበው ሐዲስ ላይ ኡባደት ብኑ ሳሚት ነቢያችን ሰለላሁ ዓለይሂ ወሰለም አንድ ወቅት ላይ ወጡ፣ ለይለቱል ቀድርን ሊነግሩን። ከዛ እገሌና እገሌ ተጨቃጨቁ ከሙስሊሞች መካከል። በኋላ ለይለቱል ቀድርን ልነግራችሁ ወጥቼ ነበረ፣ ከዛ በኋላ እገሌና እገሌ ተጨቃጨቁ፣ በዚህ ሳቢያ ረሳሁት፣ ከአላህ እንግዲህ እውቀቱን ከውስጤ አነሳው ብለዋል ምናልባት ለእናንተ ኸይር ሊሆን ይችላልና በነጠላ ቁጥሮች ላይ ፈልጉ ብሎ የተናገሩበት ነው። ለይለቱል ቀድር እንግዲህ ነጠላ ቁጥሮች ላይ መፈለጉ ተወዳጅ ነው። በተለይ 27ኛዋ ሌሊት እነ ኡበይ ብን ካዕብ በቁርጥ 27ኛዋ ሌሊት ናትም ያሉበት ሁኔታ አለ ለይለቱል ቀድር ለኛ የተሰጠችን ትልቅ ስጦታ ናትና በአመት ውስጥ ያችን ሌሊት ጠብቆ እንግዲህ ኢባዳ ማድረግና ያንን የአንድ ሺህ ወራትን ወይም የ83 ዓመት ከአራት ወር ገደማ የሚደርስ ኢባዳን መሸመት ለእኛ ትልቅ እድል ነው። ይህን ሳያመልጠን በአግባቡ እንጠቀምበት ይገባል። ለይለቱል ቀድር አላህ ሱብሐነሁ ወተዓላ የለይለቱል ቀድርን ትሩፋት የሚያገኙ ሰዎች አላህ ያድርገን። የተከበራችሁ የአፍሪካ ቲቪ ተከታታዮች ፈጠን ነብዬ፣ ወደዚያ የገባሁት ትኩረት እንሰጡት ስለምፈልግ ነው። ለይለቱል ቀድር እድሜያቸው አጭር ለሆኑት ለነቢዩ ሙሐመድ ዐለይሂ ሰላቱ ወሰላም ህዝቦች የተሰጠች በረካ ነች። ከአንድ ሺህ ወር በላይ የሆነች ከ83 ምናምን አመት በላይ የሆነች አንድ ቀን ነች። ደረጃዋ ከ83 ዓመት በላይ የምትሆንና ከአንድ ሺህ ቀናት በላይ ኸይሩን ሚን አልፍ ሻህር እናም ከአንድ ሺህ ወራት በላይ የሆነች ቀን ነች። ያቺ ቀን ረመዳን ወር ውስጥ በመጨረሻው አስር ቀናት ውስጥ ትገኛለች ወይ 21፣ 23፣ 25፣ 27፣ 29 ልትሆን ትችላለች ወይም በሌላው ልትሆን ትችላለች። ያቺ ቀን አላህ ስብሓነሁ ወተዓላ ዘንድ ትልቅ ቦታ ያላት ናት። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እሳቸውን ሊከሳቸው ብሎ ለነቢዩ እመት የሰጣቸው ቀን ነች።

መውቀት የሌለባት ብርድ የሌለባት ከባድ ንፋስ የሌለባት ምንም የሌለባት ሰላም የሆነች ንጋቱ ፀሐይ ሲወጣ የማያቃጥል ደከም ያለ ቀላ ያለ ፀሐይ የሚወጣበት ሰላም የሆነች ሌሊት ናት አለ። በዛን ቀን ታዲያ ያቺ ቀን ሙስሊሞች ዘንድ ትልቅ ቦታ አላት። በጣም ብዙ የሆነ ስራ አለባት። በዛን ቀን ሌሊቱን ተነስቶ በተራዊህ በታሃጁድ በቲላዋ በቁርአን በተለያዩ መልካም ሥራዎች ማሳለፍ ይፈልጋል፣ እንዳያመልጠው የሰው ልጅ አላህ ካደረሰው። በተለይ በተለይ በአሁኑ ሰዓት ለነዚህ አይነት መልካም ስራ መታደል በጣም እድለኛነት ነው። አለበለዚያኮ ሰዎቹ ባክነዋል። በተለይ በአሁኑ ሰዓት ለመልካም ስራ ትኩረት የሰጠሰው መሆን ከጭንቀት መውጣት ነው። ከመረበሽ መውጣት ነው። ሰው በጣም ብዙ መከራ ውስጥ ነው ያለው። ሰለጠንን አደግን ተመቸን የሚሉ ሰዎችም እንኳን ከአላህ ሱብሓነሁ ወተዓላ የሚመጣባቸውን አደጋ መከላከል ያልቻሉበት የሰው ሰራሽም አደጋ በዓለምም በሀገራችንም እያስቸገረ ባለበት ሰዓት ለዚህ ውድ ቀን መታደል ማለት ደረጃው ትንሽ እንዳይመስለን ገና ከመምጣቱ በፊት ራስን ማዘጋጀት ያስፈልጋል።

ነቢያችን አለህ ሰላቱ ወሰላም ያቺ ለሊት የትኛው አንዱ ነች? ወጥቶ ይፈልጓት ነበር፣ ማለት ተነስተው ቆመው ይፈልጓት ነበር መች እንደሆነች። ለዛ ነው ነቢያችን አለህ ሰላት ወሰላም ጋ መጥተው ነገሯቸው፣ ለይለቱል ቀድር እኮ መች እንደሆነች እያሰበን የተነጋገርን ነበር። ለይለቱል ቀድር እኮ እሷን መፈለግ ከፈለጋችሁ በጎደሎ ቁጥር ውስጥ ትፈልጓት፣ ነገሯቸው። በተለይ በ27። ስለዚህ የረመዳን የአሽረ አልአዋኺር ጎደሎ ቁጥሮች በቀላል ማለፍ የለባቸው። ለመልካም ስራ ታጥቆ መነሳት ይፈልጋል። ዱንያዊ ጭቅጭቁን ሁሉ ሀሳቡን ሁሉ መከራውን ሁሉ ጥሉ፣ ለዛ ነገር ታጥቆ መነሳት ነቢያችን አለይሂ ሰለላሁ ሰላም ኢዳ ደኸለ ዐሽሩ ገና አሰሩ ሲገባ ነው፣ ሸደ ሚዘረፉ ትጥቃቸውን በጣም ሽርጣቸውን በደንብ ይታጠቃሉ። ግልጽ ነው አይደል? በደንብ ይታጠቃሉ። ወአይ ቀዳ አህለሁ ቤተሰቦቻቸውን ይቀሰቅሳሉ። ወአህያ ለይለሁ ለሊቱን ሙሉን ሕያው ያደርጉታል በዒባዳ እንደዛ መሆን ያስፈልጋል። ስለዚህ

ወይም ደግሞ አጅር ልንጎናጸፍ የምንችለው ወደ የሚለው ስንመጣ ስህተቶቻችንን ለማረም ስንሞክር አንዳንድ ሰዎች መጅሊስ ተቀምጦ ሊያድሩ ይችላሉ። ሌሎች ደግሞ ዝም ብሎ ቁጭ ብሎ ሊያድሩ ይችላሉ። ሌሎች ደግሞ በተለያየ ግንዛቤ ስፖርት ላይ ተጠምዶ ሊያድሩ ይችላሉ። ለይለቱል ቀድርን ግን እንጠብቃለን ብሎ ሳይተኙ ማደር ሌላኛው ስህተት ነው፣ ሙሉ ሳይተኙ ማደር። ምክንያቱም ለይለቱል ቀድር 11 ረከዓ ውትር ወይም ተራዊህ ተሐጁድ በመስገድ ይገኛል። ያ ደግሞ ሙሉ ሌሊቱን አይፈጅም። እንደገና ደግሞ ዒሻን በጀማአ ሰግደን ከተኛን ተራዊህ ወይም ተሐጁድ ጨምረነበት ሱብህን ተነስተን በጀማአ ብንሰግድ ልክ እንደዚሁ እና በብዙ መልኩ ለይለቱል ቀድር ነው የምናገኝባቸውን እድሎች ሸሪአው ያስቀምጠውን ብንከተል በቂ ነው። እና እኛ ግን ዝም ብለን ተቀምጠን በማደር ለይለቱል ቀድርን እናገኛለን በሚል ያለ ኢባዳ ብንቀመጥ ወይም ደግሞ በተራ ወሬ ተጠምደን ብናድር ለይለቱል ቀድርን ማግኘት ቻልን ማለት አይደለም። ሌላው ደግሞ ከባዱ ስህተት በ27ኛው ቀን ብቻ ገድቦ ያችን ቀን ብቻ የሚጠብቁ ሰዎች አሉ። አይደለም ረሱል ዐለይሂ ሰላቱ ወሰላም ከ10 እስከ 20 ተቀምጠው አሉ። እንደገና በ20ኛው ሌሊት ሲወጡ ነው ተመለሱ ተመለሱ በመጨረሻው አስር መሆኑን ተረድቻለሁ ብለው ረሱል ዐለይሂ ሰላት ወሰላም እንደገና የኋለኛው ሦስተኛውን አስርት ከ21 እስከ 29 ያለውን ነው የተቀመጡት። በ27 ብቻ ቢገደም ረሱል አስሩን ቀን መቀመጥ ባልተቸገሩም ባላስቸገሩም ነበር። ስለዚህ በ27ኛው ነው ብቻ ነው ብሎ መወሰን ስህተታችን ነው። ይመቻል በ29 ሊሆን ይችላል። ይመቻል በ27 ሊሆን ይችላል። ይመቻል በ25 ሊሆን ይችላል በ23 ሊሆን ይችላል በ21 ሊሆን ይችላል ስለዚህ አንዳንድ ጊዜ አሊሞች በሚረዱት ግንዛቤ ያህል ከተረዳን ከዛም በፊት ባሉት ይመቻል ነው የሚሉት ቀኑ ይሄ ነው ተብሎ በቁርጥ አልተናገረም ስለዚህ ረመዳንን ሙሉ ከቻልን ግዳጅ ባዳዎችን፣ ሱናዎችን፣ ዝክር፣ ዱዓዎች ላይ ትኩረት እያደረግን በበለጠ የአምስት ጊዜ ሰላቶችን በጀማ በመስገድ እንደገና ደግሞ ተራዊህ ተሀጁድ በመስገድ ራሳችንን ሳናስቸገር ራሳችንን ሳናሳቅቅ እንቅልፍ ሳንከለክል ሳናማቅቅ ዝክሮች ዱዓዎችን እያደረግን የተወሰነው ጊዜ ብንተኛም ራሱ የለይለቱል ቀድርን ፈዲላ ለማግኘት ምንም የሚከለክለን ነገር የለም። ሌላው ስህተት ደግሞ ለይለቱል ቀድርን አየሁት ቁጭ እንዲህ ሲበር አየሁት የሚል ነገር እንሰማ ነበር ልጅ ሆነን። አይደለም ለይለቱል ቀድር የሚበር የሚንከባለል ነገር አይደለም።